አሰላሙ አለይኩም ወረህመቱላሂ ወበረካቱ። እድና የተከበራቸው ቤተሰቦች እንዴ ናቸው? ማናቸው፣ ሰላማቸው ይብዛ፣ ባላችሁበት አላህ ይጠብቃችሁ። ሀገራችንም ሰላም አላህ ያደርገልን። እንሻአላህ ዛሬ እንግዲህ ሰኢዱ ሀዘንን ዋ አድርጎ መጥቷል ማለት ነው። ሰኢዶን ማያቃለ፣ ሱማያን ማያቃለ ብዬ አላስብም። ሁላችንም እናቃቸዋለን፣ የሚዲያው ድምቀት ናቸው ማለት ነው። ሰኢዶ ሱማያ ባለፈው ዋናና ልቀበል፣ ይሄ ልጆች ሊያው ብሎኛል ብላ ሸውደውን ነበር ማለት ነው። እንግዲህ መቶም ሀዘን ወሮት ሪፖርት ላይ ሲዛዞር ነበረ እሳም ደግሞ በቃሏ አልተገኘችም ሙስሊም ቃሉን አያፈርስም ኢሄቴዋ የአኬራ ኢሄቴዋ ለሱማያ ደርሶልኝ እውነት ለመናገር በጣም ነው የምትጫወችበት ማለት ነው በልጅሽ አባት በልጆችሽ አባት እንግዲህ ልጆቹ እውነት ለመናገር አሁን ጊዜ ልጆች በጣም አባታቸው ይናፍቃሉ ማለት ነው ነጌ ቀን ይቆጭሻል እንደዚህም ደግሞ ጊዜ ተመቼኝ ብለሽ በባልሽ መጫወት የለብሽም እውነት ለመናገር እኔ ሰኢዶ አሳዝኖኝ አይደለም ሰኢዶ የነጌ ቀን አንቺን እዛ ጋ እሳት ላይ እንድትቀመጭ ያደርግሻል ማለት ነው ካበቃ በኋላ ግን አንቺ ነሽ የምታሳዝኝኝ ማለት ነው ለምን ሰኢዶን የመሰለ ጀግና ታጥ ታጫለሽ እውነት ለመናገር አንድ ሴት ልጅ በመለት ጀምራ ባላ ግፍ ከሰራች መቼም ባላ አይወጣላትም ማለት ነው። እውነት ይሄ አሁን ለእኛ ግልጽ ሆነ ግፍ ነው። እውነት ለመናገር ግፍ ነው። ይህንን ግፍ ሲሰሪ ደግሞ በጣም ጥሩ አይደለም ለአንቺ ማለት ነው። እሱ በቃ ጨርሷል ማለት ነው። አሁን እንግዲህ ምንድነው ያለው እድል ልስጥሽ አሁንም አገኘ እንዳገኘሽ ብለዋል። ይች ሰላም የምትባል ሰው ሰላማችን ያሳጣች ይመስለኛል። ወላሁ አለም። እኔ በተወራው ነው ማወራው በአይኔ አይቼ አይደለም። ሰላም ናት ከሚስቱ ሄዷል ብላ ላንቺ የደወለችው ማለት ነው። እውነት ሰኢዶ እንዳለ ሰኢዶን ለማግባት ትፈልገዋለች ይመስለኛል። ወላሁ አለም። ይህንን ስል አላህ ስብሓነ ወተዓላ ይቅር በለን። እንግዲህ ሱማያ በጣም ነው የምታሳዝኝ፣ ማለት ነው። እውነት ለመናገር በጣም ታሳዝኛለሽ ማለት ነው። ወንድ ልጅ እንደዚህ ተንበርክኮ ሲለምንሽ፣ ወንድ ልጅ ያግባ ይፈቀድለታል፣ አቅሙ ከቻለ ማለት ነው። ሴቶች አርፋችሁ ተቀመጡ ማለት ነው። ወንዶች አራት ያግቡ። በአሁን ጊዜ ሴቶች በዝተዋል፣ ወንዱ አይ በቃቸውም። ለሴቶች መቼም የቅያማ ዘመን ሲቀርብ እንደምናውቀው ሴቶች ይበዛሉ። እንግዲህ አንድ ወንድ ስንት ሴት ተብሎ ተቀምጧል ማለት ነው። እንግዲህ ያ ጊዜ ደርስን እያየ ነው ይመስለኛል። ሴቶች ዬ ባሎቻችሁ ራሳችሁ ዳሩ ማለት ነው። እውነት ለመናገር ራሳችሁ ዳሩ ማለት ነው። ብቻ ይል ብላ አንዳስ የተቸገረች ይህትሽስ ባላጣችሁስ። ስለዚህ ለሁላችን መድረሰን ባል ማለት ነው። በቃ ያግቡ ወንዶች አራት አግቡ ያግቡ የተፈቀደላቸው አቅማቸው ከቻለ ማስተዳደር ከቻሉ ማለት ነው። ካልቻሉ ራሳቸው ነው የሚጠየቁበት። አንቺ ደለ የምትጠየቅበት ማለት ነው። ውዳ ይሄቴ ባሎችን ባልሽን አትከለኪው ማለት ነው። ፈጣሪ ከፈጣሪ በታች እቅርታ ዘግቶብኝ ነው ከፈጣሪ በታች ባልሽ የበላይ ነው። ያቺን ጉዳን ሀገር ምታገኛት ጀነተን ፍርዱስ ምታገኛት በባልሽ ትእዛዝ ሲታ ከብሬ ብቻ ነው ማለት ነው። ከፈጣሪ በታች የቫሌሽን ቴዛስ ሲታ ነው ማለት ነው። ብዙ ጊዜ ሴቶች ሀያለ አትኑ በሴት ዙሪያ ወንዶች አገባለው ሲሉ ሲያገቡ ሲጥ ሲጥ አትበሉ አቅም የላችሁ ማለት ነው። እውነት ለመናገር አሰይዶን አንበርክ ከሸዋል ማለት ነው። ይሄ ላንቺ ንግስትነት አይደለም። እውነት ለመናገር ወረ ባል ርካሽነት ነው። በሰው ዘንዳ ንግስት ብትባይ በፈጣሪ ዘንዳ ንግስት አይደለሽ። ንግስቷ ማለት ነው ንግስት የምትባሏ ሴት ማለት ነው ለባላ ለባላ የታዘዘች እሺ ያለች ሴት ናት ማለት ነው። በቃ ያላት ነገር ሁሉ ትእዛዛን ያከበረች ሴት ናት ፈጣሪ ዘንዳ ክብር አላት፣ ንግስት የምትባለው ማለት ነው። ሰው ንግስት ብሎኛል ብለሽ ሱመያ አደራሽን፣ አደራሽን ፈጣሪ ይጠይቀሻል። ነጌ ሁሉም ነገር ፈራሽ ነው። ስራና ስራችን ብቻ ይዘን ነው የምንሄደው ማለት ነው። ቀልድ ከሆነ ፕራንክ ከሆነ ይሄ ነገር የምንማርበት ነገር አንድም ነገር የለም። ሴቶችን ከማበላሻት ውጭ አሁን በሱማያ የሆነች ሴት ቀንታ እንደዛ ልትሆን ትችላለች። በቃ ይሄ ነው። ስለዚህ ሱማያ ሂቴ ተመላሽ ነው ሚልሽ አሁንም ተመለሽ እድል ልስጠሽ ብሏል። ተንገራቷል። ወላሂ እኔ በጣም ነበር የናፈቀኝ ማለት ነው የሚገናኙበት ቀን ለካ ውሳ አውቃ ነው ና ያለችው። ሚስቱ መታለች የሚባለው ደግሞ ውሸት ነው ወላሂ ብለዋል። አሁኑም ልታገኝኝ ከፈለግሽ እዛ ባለችበት ቦታ ቤት ወንድ ቀርጽ ያደርጋለው ብለዋል ወላሂ። በማለቱ ብቻ እኔ አመንኩት ማለት ነው። እውነት ይቺ ልጅ አሁን፣ ድሮ ነው የዚች ልጅ ስልክ ስታወራ የተቀረጸችው ማለት ነው። የሰኢዶ ልጅ ናት፣ የሱመያ ልጅ ናት። ስለዚህ ልጆች አሁን ስልክ ይዞ በቃ አፍ መፍቻ ነው ስልክ ይዞ ባባ ማለታቸው። ባባ ማማ እንኳን አይሉ፣ በስንት መከራ ነው ማማ የሚሉት ማለት ነው። በቃ አፍ መፍቻ ባባ ነው ማለት ነው። ተይ ይሄቴ ሱመያ፣ ለይሄቴ ሱመያ ሼር ሼር ያደረጋችሁ አድርሶልኝ። ሱመያ አትርከሽ፣ ውድቃነሽ አንቺ አትርከሽ። ውድ ያሰኢዶ ምስት ነሽ፣ የልጆቹ እናት ነሽ። አንደዚህ እንደተወደሽ እስካሁን ድረስ ነብስ እስከሚያጣ ድረስ ጎዳና አድሮ በእግሩ ስንት ሀገር አቋርጦ ሲፈልግሽ ሀገር ገባው ና አልሽው፣ ይህን ቦታ አለው ና አልሽ። ወላሂ እላ ዚም ሰው ንግስት ብሎኛል ብለሽ አትዋረጂ ማለት ነው። ል ዘንልካ ሱብሃነሁ ወተአላ በሱ ዘንድ ንግስትነት አይኖርሽም ማለት ነው። እውነት ለመናከ ፈጣሪም ፍሩ ሴቶች ማለት ነው። ስለዚህ በዚ የምንመራው ነገር የለም። ሱማያ ከሰኢድ ጋ ታረቂ ሰው ፈጣሪም ደስ ታስተርግ ያለሽ ማለት ነው። ይህንን ለማለት ነው የመጣሁት። እውነት ለመናገር በጣም ነው የሚያሳዝነው። ሰዶ ማለት ነው ለልጆቹ ብሎ ነው እንጂ አንቺን ዞር ቢሮ ያይሽ ነበር እንዴ? ይህን ናክል የሚንቀላተተው ለልጆቹ ነው። ምስት አትቶ አይደል? ምስት ግን በዛ ሲሄድ በዛ የሄሽበት ነው። ይሄ ሀራም ነው። ለማግባትም ከልክለሹ ና ብለሹም በድለሹ ይሄ ነገር ፈጣሪ መኖሩን ረስተሻል ማለት ነው። እውነት ለሱማያ ደርሱልኝ ፈጣሪ መኖሩን ብቻ እንዳትረሽ ብቻ። ኃይል አለኝ አቅም አለኝ ብለሽ አትንቀሳቀሽ ማለት ነው። አቅም አለው ለፈጣሪ ነው። እውነት እኔ አንቺ ያሳዝንሽ ነ ሰይዶ ወንድ ነው አላሳዘነኝም። ነገ ዛሬ ቢቸገር ነገ ሚስቱን አግብቶ ጥሩ ህይወት ይኖራል ማለት ነው። ሚስቱ እያንከባከበች ሽሩሩ እያለችው ዋ ለአሁን ጊዜ ሴቶች ደግሞ ሴት አጣል ብላችሁ ለአሁን ጊዜ ወንዶች አትይዘኑ፣ የአሁን ጊዜ ሴቶች ደግሞ አይመጡም ብላችሁ አታስቡ ማለት ነው። የተሻለችው ትመጣለች፣ ጸባይ አላት፣ በቀሱ እሱ የምታንከባክብ እንደውም ባሽንቺ ተሜራለች። የበለጠ ሆና እንድትገኝ ነው ዝቅ ብላ የምጠብቀው ማለት ነው። እውነት ሱማያ ታሳዝኛለሽ። አንድ እንደ ሰኢድ ጀግና አገኛለሁ አትበይ። አሁን ሴት ማለት በመጀመሪያ በኋላ ግፍ ያልሰራች ሴት ናት ጀግና የምትባለው። አንቺ፣ አዎ ሱማያ ነሽ፣ ጀግና ነሽ። አዎ ጀግና ነሽ። ግን በባልሽ ዙሪያ የምታደርጊው ነገር ሁሉ ጀግና አያስቤለሽም። በሰው ዘንዳ ጀግና ብትባል በፈጣሪ ዘንዳ እኔ እንጃ። ወላ ላዚም አላሀ ይወቀው። አላሀ ያቃል እንጂ አካሌ እንዲ ነው ብሎ መመስከር አይቻልም ማለት ፍርድ ብቻው ሜዛኑ ሁሉ ነገሩ ፈጣሪ ጋ ስለሆነ ማለት ነው። ሰላማችሁ ያብዛልኝ። ላይክ አድርጉ ቪዲዮን ከወደዳችሁ ካልወደዳችሁም ዲስላይክ አድርጉ። ጣጣ የለኝም። አይ ዶን ኬር። እኔ እንቅጭ እንቆጮ ነው የምናገረው የታየኝ ማለት ነው። አሰላሙ አሌይኩም ወረሀመቱላሂ